ወይ ትገዛለህ ወይ ትሸጣለህ። እዛ ውስጥ ደግሞ ኮሚኒኬሽን ነው የሚሰራው። ራሳቸውን መግለጽ የሚችሉ ሰዎች፣ የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው። ትልቁ ዓለም ላይ ያለው ስራ ሴልስ ነው። ዓለም የደላላ ናት። የግድ ፕሮዳክት ሊኖርህ አይገባም። የግድ ፋብሪካ ማቋቋም የለም። ኢንተርፕሪነርሺፕ አሁን ላይ ፌመስ የሆነች ቃል ናት። ሁሉም ሰው ኢንተርፕሪነር ነኝ ምናምን። እኔ ግን በኢንተርፕሮነርሺፕ አይደለም ማምነው፣ በኢንትራፕሮነርሺፕ። ኢንትራፕሮነር ኢንትራፕሮነር ምን መሰለህ? በመጀመሪያ ደረጃ ማንኛውም ስራውስጥ ሶስት ነገር ግድ ነው አንደኛው ሁለተኛው ሶስተኛው ምንድነው የማህበረሰብ ተማሪ የሆንክ ቀን ሁሌም እያደግክ ይሄዳል ተምረህ ደግሞ ማንበብ ያቆምክ ቀን ሞታል እኔ በፖለቲካ ልዩነትም አምናለሁ በሰው ልዩነት ግን አላለ አብዛኛው ሰው ያልገባው አብሶ ደግሞ አሁን እየጀመሩ ያሉ ሶሻል ሚዲያ ተጠቃሚዎች አሉ አንድ ሰው በምን አይነት መንገድ ቢጠቀም ነው ባይራዲ ወጣ ይችላል። ሶሻል ሚዲያ ያገነናቸውን ሰዎች ዞር ብለን አሁን ራሱ ለምን የተወሰነ ሰዎች ገነኑ ሶሻል ሚዲያ ላይ? የነበርኩበት ዓለም የፋይናንስ ነው። ኢንሹራንስ መስርቻ አለ፣ ባንክ መስርቻ አለ። ለምን ቴክኖሎጂ ቴክኖሎጂ መጠቀም የውዴታ ግዴታ ነው። ይህንን ሪያላይዝ ያደረግከው በምን ሞመንት ነበር? የአብርሃም ጥያቄ አሁን ባለህበት መረዳት ቢዝነስ እንዴት ነው? እውነቱን እውነቱን ምንድን ነው ላይ ወይ ትገዛለ ወይ ትሸጣል። እዛ ውስጥ ደግሞ ኮሚኒኬሽን ነው የሚሰራ ራሳቸውን መግለጽ የሚችሉ ሰዎች የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው። መናገር መቻል ሳይሆን የምትናገርበትን ቦታ ለይተ ማወቅ፣ ከዛ በኋላ ሰዎችን የማያስከፋ የሚያስተምር ንግግር መናገር ከቻል ድህነት ደናደር ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ህይወት የራሷ ጦርነት ናት። የጦርነቱ አዛዥ ግን አንተ የራስህን የውስጥ ጦርነት በጀነራሉም አንተ ነህ፣ ተራ ወታደሩም አንተ ነህ። ታንከኛውም፣ እግረኛውም፣ አየር ኃይሉ ለህይወት ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው፣ ቲቪቱ ጢባሩ የሚመጣው ካለፈበት በኋላ እኮ ነው። እንደዚህ አድርጌ እንደዚህ ሰርቼ ሲል ምንድን ነው የሚያወራው? አይገባውም። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባው። ለምን ምግብ አይበላም ታዲያ ይላል።